አጫሉ የሞተው ገላን ኮንዶሚኒየም አይደለም። ጥላሁን ያሚም እንዳልገደለው አሁን ክሊር ነው ወይም ጥላሁን ያሚ፣ ምክንያቱም መኪና ውስጥ አንድ ጠብታ ደም የለችም፣ አንድ ጠብታ ደም የለችም። ሶ ገላን ላይ ተመታው። ተመቶ ከሆነ ሬሳ ነው መ ከሆነ እዛ የሞተውን ሬሳ ይዛ ሄዳለች ማለት ነው፣ ያቺ ሴትየው እሷ አልተጠየቀችም። ያ ምስኪን ልጅ ግን እድሜ ልክ ተፈርዶበታል። ባለኝ መረጃ ይሄ ሰው ተገርፎ መከራውን አይቶ ነው ያመነው። በኋላ አሁን አላደረኩም ይላል ቃልቲ ነበር እሱ። በቀጥታ ከሱ ጋር የነበሩ ሰዎችን ስለ ጉዳዩ የጠየቁ ሰዎችን አግኝቼ አውርቻል። አደለውም ብሏል። ሶ አልተመረመረም። ወንጀሉ ወንጀሉን ታውቃለች ያቺ ሴትየው አደረገች አላደረገች ሌላ ጉዳይ ሆኖ ግን የት ማን እንዳደረገው ግን ታውቃለች? ግን ነፃ ወጣች። ይሄን ሁሉ ሲታስብ በፊት የነበረ ህን አመለካከት ትቀይራለ ማለት ግን ሁለት ነገሮች አሉ። ሁለትም አይደለም ሶስት። አንድ ህዋሃት ከማጥቃቱ በፊት አምስት ስድስት ቀን ቀደም ብሎ የደቡብ እዝም እንትን ጭኖ ወደ ላይ እየወጣ ነበር። የምስራቅ እዝም ጭኖ እያለፈ ነበር። የምዕራብ እጅ እዝም ወደ ትግራይ መሳሪያውን ጭኖ እየሄደ ነበር። ህዋሃት ሰሜን እዝን ከማጥቃቱ በፊት በአማራም በአፋርም ሰራዊት ተጠግቷል። ይሄ ለምን የሚለው ጥያቄ ነው። ጥያቄ ነው። አሁን ሁለተኛ፣ ይህ ሰራዊት ሌላውን ለመጠበቅ እዛ ሄዶ ለምን ይተኛል? በዚህ ልክ እስኪመጣ ናሬሽኑ ትክክል አለመሆኑን ዩ ካን አክሰፕት ይሄ ልክ አይደለም። በተኛበት ነው የተመታው ሲባል ሌላውን ለመጠበቅ እዛ የሄደ ራሱንም ሳይጠብቅ ሲቀር ምን ማለት ነው? ይሄን አሬሽ ሶስተኛ፣ ይሄ ሀገር ነው። የሀገር ደህንነት አለ፣ የመከላከያ ደህንነት አለ። ይሄ ሁሉ በትግራይ በሙሉ ይሄ ሁሉ ዝግጅት ሲደረግ ለምንድነው መረጃ አልተገኘ? ወይስ መረጃው ተገኝቶ ዝም ተብሏል? ጥያቄ ነው። ከዚያስ ኦኬ፣ መረጃው ካልተገኘ ወይም ተገኝቶ ዝም ከተባለ በወቅቱ መከላከያን ይመራ የነበረ ሰው ደህንነትን ይመራ የነበረ ሰው ለምንድነው ተጠያቂ ያልሆነው? ምክንያቱም ኃላፊነቱም በአግባቡ አልተወጣም፣ መጠየቅ ነበረበት። ግን ጀነራል አደም የት ሄደ? አምባሳደር ሆኖ ቱርክ ገባ። ደመላሽ ፌደራል ፖሊስ ሆኖ ወደዛ ሄደ እና ተሰራ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 አንዴላ ይሄን አለ። ኦኬ፣ ሰውየው እኔ ነኝ ካለ፣ አንተ አይደለህም ማለት አልችልም።